በጣም ሰላም ውድነ የተከበራችሁ የእኔ የሰላምቲው ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ጤና ለእናንተ ይሁን። በሀገር ውጭ እንዲሁም ደግሞ በሀገር ውስጥም የምትኖሩ ቤተሰቦች በያላችሁበት ሰላም ሁን የሚል ዛሬ አንድ ታሪክ ወደ እናንተ ይዤ መጥቻለው ማለት ነው። ዛሬ ይዤ የመጣሁት የአንድ ድንጋይ ፈላጭ ታሪክ ይሆናል። በአንድ መንደር ውስጥ የሚኖር አንድ ድንጋይ ፈላጭ ነበረ። ይህ ግለሰብ ቤተሰቡን የሚያስተዳድረው ድንጋይ በመፍለጥ ስራ ነው ማለት ነው። ሚስት አለችው ልጆች አሉት፣ ልጆቹን ያስተምራል፣ ሚስቱን ያስተዳድራል። እና በዚህ ድንጋይ በመፍለጠው ስራውን ቤተሰቡ የሚያስተዳድረው ማለት ነው። አንድ ቀን ጠዋት እንደተለመደው ስራውን ለመስራት የሚያስፈልጉትን እቃዎች ይዞ ከቤት ይወጣል። የሚሰራበት ቦታ ላይ ደረሰ፣ ከዛ ስራውን ጀመረ ማለት ነው። ስራውን ጀመረ እና አንድ በጣም ከባድ የሆነ ድንጋይ አጋጠመው። ከዛ ያ ድንጋይ ለመፍለጥ ቢለው ቢለው ቢለው በጣም ብዙ ደከመ፣ ድንጋዩ ሊፈለጥ አልቻለም። ከዛ እያረፈ ይነሳል፣ ምንም እያረፈ በቃ ቀኑ ሙሉ በኋላ ማለት ነው፣ ምንም ሳይሰራ ከዛ ድንጋይ ጋር ብቻ ከድንጋዩ ጋር ብቻ እየታገለ ድንጋዩን ሳይፈለጥለት ጭራሽ ይባስ ብሎ መጨረሻ ላይ ድንጋዩ ተንከባሎ እግሮ ላይ ያረፈ ማለት ነው። እግሮ ላይ ሲያፍ እግሮ በጣም ተጎዳ። በጣም እያማረረና እያለቀሰ ምንም ሳይሰራ ቀኑ ሙሉ ወደ ቤቱ ተመለሰ ማለት ነው። በቃ የዛን ቀን ገቢ ምንም የለም ምንም። ሌላ ቀን ቤቱን የሚያስተዳድረው ለቤቱ የሚያስፈልገውን ይዞ የሚገባው በእለት በሚያገኛት ገንዘብ ማለት ነው። የዛ ቀን ግን የቺሊንግ በጣም ስላስቸገረችው ምንም ሳይዝ ወደ ቤቱ ይመለሳል ማለት ነው። ቤቱ ገብቶ በቃ ከማንም ጋር ከሚስቱም ከልጆቹም ጋር ሳይገናኝ ምርር ብሎ ማልቀስ ጀመረ። ተንበርክኮ እየጸለየ በጣም ምርር ብሎ እያለቀሰ ወደ ፈጣሪ መጸለይ ጀመረ ማለት ነው። ፈጣሪ፣ ምን ነው ምን አድርጌ ነው? የሌላው ልጅ በጣም ደልቶት ተመችቶት የሚበላው ሞልቶት ተርፎት የሚለብሰው ሞልቶት ተርፎት ይኖራል። የእኔ ልጆች የሚለብሱት ይኸው ከቂጥ የተሰፋ ልብስ ነው። የሚበሉት እንኳን በቅጡ አያገኙም። ከዛ ጭራሽ ደግሞ ዛሬ ይኸው ግሪን ተሰብር የመጣው ብሎ በቃ በጣም እያማረረ ማልቀስ ጀመረ። ለረጅም ሰዓት እያለቀሰ መጸለይ ጀመረ ማለት ነው። ከዛ ጸሎቱን በቃ ሲጨርስ እዛው ደከመው። በጣም ስለደከመው እዛው ያለበት ቦታ ላይ እንቅልፍ ይወስደዋል ማለት ነው። ሚስትየዋ እራት ይዛ መጣች። ልትቀሰቅሰው ስትመጣ በጣም ተኝቷልና፣ ከዛ አይታው በቃ ዛሬ ስራ ሰርቶ ስላልመጣ ለነገ ቁርሱ የሚሆን ምግብ ስለሌለው ይሄ ለነገ ቁርሱ ይሆናል፣ በቃ ይተኛ፣ አልቀሰቅሰው ብላ ምግቡን ይዛ ተመልሳ ለነከና ለነገ በቁርሱ ታስቀምጥለታለች። ከዛ እየገለሰ በጣም ኃይለኛ እንቅልፍተኝ ስለነበረ ህልም ማለም ጀመረ። በህልሙ ምን ይላል? ፈጣሪ ሆይ እስቲ ገንዘብ ስጠኝና በቃ ሁሉንም ነገር እስኪ በእጅ ላድርገው ብሎ መጸለይ ጀመረ። ልክ እንዳለውም በጣም ብዙ ገንዘብ አገኘ። በጣም ብዙ ብዙ ገንዘብ አገኝና የሚያስፈልጉትን ነገሮች ሁሉ ለቤተሰቡ፣ ለልጆቹ፣ ለራሱ የሚያስፈልጉትን ሁሉ አሟላ። ከዛ በቃ አሁን ገንዘብ ስላለኝ የፈለግኩትን ማድረግ እችላለሁ። በቃ ዝንጥ አለ፣ ሱፍ ለበሰ፣ ምናምን በቃ ሙሉ በቃ ቤቱን ሙሉ እንትን አስደስቶ፣ ራሱም ደስ ብሎት የሚያስፈልጉትን አሟልቶ ሱፍ ለብሶ ዝንጥ ብሎ በነገው በቃ ቤት አሁን ቤተ መንግስት መግባት እችላለሁ፣ ገንዘብ አለኝ፣ የፈለግኩትን ማድረግ እችላለሁ ብሎ አሰበና በነገው ወደ ቤተ መንግስት ሄደ ማለት ነው። ወደ መንግስት ቤተ መንግስት ሲሄድ በር ላይ ወታደሮች አሉ እና ሊገባ ሲል ከለከሉት። እንዲ ገባለሁ እናንተ እኔ አታቁኝም ምናምን በቃ እሱ ባለ ሀብት እንደሆነ በቃ ብዙ ነገር ነገራቸው እና እነሱ ግን ምንም ሊሰሙታቸው፣ ነው እዛ ዋናዎቹ ውስጥ ያሉት ወታደሮች መጡና ደፍትረው አስወጡት ማለት ነው። ገንዘብ ብቻውን በቂ አይደለም አንድ ነገር ለማድረግ ንጉሥ መሆን ያለብኝ ማለት ነው አለእና አሁንም ደግሞ ፈጣሪ ሆይ እስኪ አሁን ደግሞ ንጉሥ አድርገኝና ይህንን ሕዝብ እንደፈለግኩን አድርገው እንደፈለግኩ፣ ቁጭ በል፣ ተነስ፣ ውጣ፣ ግባ እንደፈለግኩን አድርገው እና መንግስት አድርገኝ አለ። ልክ እንዳለውም መንግስት ሆነ። መንግስት ሆኖ መንግስት ውስጥ ተቀመጠ። የፈለገውን ነገር ማድረግ ጀመረ። የፈለገውን ማዘዝ፣ ውጣ ግባ ማለት ጀመረ። ከዛ በኋላ አንድ ቀን ወደ ላይ አንጋጦ ሰማይ ላይ ያሉትን ነገሮች ለማየት ፈለገና ተኛ። በጀርባው ማለት ነው፣ በጀርባው ተኝቶ ወደ ሰማይ ለማየት ፈለገ። ከዛ ወደ ሰማይ ሲያይ ማየት አልቻለም፣ ፀሐዩ አንጸባረቀበት፣ አይኑ ላይ ማለት ነው። ከዛ ቤል ቢታገን ምንም ፀሐዩ በቃ አይኑ ላይ እያንጸባረቀ ስለሆነ ወደ ሰማይ ማየት አልቻለም አለካ። ከንጉስም በላይ ፀሐይ አለች። አምላኬ ሆይ እስቲ ፀሐይ አድርገኝና ይህንን ህዝብ እያቃጠልኩ ልክ እንደ አረብ ሀገር ፀሐይ እየለበለብኩ ልፍጀው ህዝቡን እና ፀሐይ አድርገኝ አለ። ልክ እንዳለውም ፀሐይ ሆነ። ፀሐይ ሆነና በቃ የፈለገውን እንደፈለገ ህዝቡን ለበለበ። በቃ መሬቷን ምድረ በዳ ምናምን አደረገ። አደረገና እንደፈለገ አድርጎ አድርጎ ደመና መጣችና መጣና ጋረደው ማለት ነው ፀሐይ ደመና ሲጋርደው ደው አሁን ለቃጥለው ህዝቡ ብሎ ሲል ቢል ቢል ምንም ፀሐዩ ልትታይ አልቻለችም፣ እና ምንም ወደ መሬት ወርዶ ማቃጠል የሚችልበት እድል አላገኝም። ደመና ይጋርደዋል። ከዛ ሲል ደመናዋለ በሌ ሲል ደመናዋለ አሁን ደግሞ ከፀሐይም በታል ከፀሐይም በላይ ደመና አለች። አምላኬ ሆይ አሁን ደግሞ እስቲ ደመና አድርገኝና ምድሩንም ህዝቡንም እስቲ ያኔ በውኋላ ጥለቅልቀው ብሎ አሰበና ጸለየ፣ እና ደመና ሆነ ደመና ሆነ። በጣም ኃይለኛ ዶፍ ዝናብ ዘነበ። ጎርፍ እስኪ ጎርፍ ድረስ የፈለገውን ዛፍ እየጣለ የፈለገውን አፈር እየሸረሸረ ማድረግ እንደዛ ማድረግ ቻለ ማለት ነው። ከዛ ሁሉንም ከእንትን ካለ በኋላ ምን ማረጋቃተው አንድ ድንጋይ አጋጠመው። በጣም ከባድ የሆነ ድንጋይ አጋጠመው እና አሁን ይህንን ድንጋይ እየመታውት መስበር አለብኝ ብሎ አሰበ። እየዘነበ ማለት ነው። ቢለው ቢለው ቢለው ቢለው ያ ድንጋይ በምንም ተአምር ሁሉንም ነገር ማለት ችሏል፣ ድንጋዩን ግን መስመር አልቻለም። በዝናቡ ማለት ነው። እሱ መስመር ያልቻለውን ድንጋይ፣ አንድ ድንጋይ ፈላጭ መጣና ሲፈልጠው አየ። ልክ በንትኑ በድንጋይ መፍለጫዋ ሲመታው ለሁለት ተከፈለ ማለት ነው፣ ያ ድንጋይ። ከዛ ልካ ከአሁንም ከዝናብም በላይ ድንጋይ ፈላጭ አለ። ፈጣሪ ሆይ ዋክን አሁን ደግሞ ድንጋይ ፈላጭ አድርገኝና ድንጋዮችን ሁሉ ሰባብራቸው ይመጸለ ከዛ አሁንም ድንጋይ ፈላጭው ነው ማለት ነው። ወርዶ አስቡት፣ ንጉስ ሆነ፣ ዝና ሆነ፣ ፀሀይ ሆነ፣ ገንዘብ አገኘ፣ ሁሉም ነገር አልፎ አልፎ አልፎ መጨረሻ ላይ ምን ሆነ? ድንጋይ ፈላጭ አድርገኝና አሁን ድንጋይ ደግሞ እንፈላልጣቸዋለን። ከዛ ድንጋይ አሁንም ልክ እንደጸለየው ድንጋይ ፈላጭውንና ድንጋዮቹን በቃ እሱ በሆኑ ያልፈለጣቸውን ድንጋዮች በህልሙ በቃ ያልሰበረው ያልፈለጠው ድንጋይ የለም ማለት ነው። ያንን ድንጋይ እየፈለጠ እያለ ሚስቱ መጣችና ማታ ያስቀመጠችለትን እራት ስለነበረ ለቁርሱ እንዲበላ መጣችና ተነስ ቁርስንን በልተህ ወደ ስራ ሂድ ነግቷል ብላ ቀሰቀሰችው ሲነቃ የሁሉ ነገር ህልም ነው ማለት ነው የሁሉ ያደረገው ነገር ህልም ነው ግን ሁሉም ነገር አልፎ አረካ ብሎ ይሄን አድርገኝ ሲል ይሄን ድንጋይ አድርገኝ ሲል በቃ ያየው ሁሉ እያማረው ዞሮ እየት ነው ያረፈው ስራው ላይ ድንጋይ በመፍለጡ ስራው ላይ ነው ያረፈው ማለት ነው ከዛ ምን ብሎ ሀሳብ በቃ አሁን ወደ ራሱ ተመለሰ ማለት ነው ለካ የሰው ልጅ የፈለገውን ነገር ቢያገኝም ሁሉም ነገር ቢሞላለትም ለካ ፍላጎቱ መቼም አይሞላም። አንዱ ሲኖረው ቤት ይኖረኝ ይላል፣ ቤት ቢኖረኝ ብሎ ያስባል። ቤት ሲኖረው ደግሞ መኪና ቢኖረኝ ይላል፣ መኪና ሲኖረው ደግሞ ፎቅ ብሰራ ይላል። በቃ እንደዛ እያለ ምኞቱ መቼም አይሞላም። ለካ የሰው ፍላጎት መቼም አይሞላም ብሎ አመስገነው ተነስቶ ወደ ስራው ሄደ ማለት ነው። እና ቤተሰቦች ይሄ ታሪክ ከወደዳችሁት ላይክ ሼር እያደረጋችሁ ለሌሎች አድርሱልኝ። እንዲሁም ደግሞ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። በዚያ ቀጣይ በጣም አመሰግናለሁ። በቅንነት ለምታበረታቱም ቤተሰቦች በጣም አመሰግናችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለነበራችሁ በጣም አመሰግናለሁ። እወዳችኋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻው። ሰላማችሁ ይብዛ በያላችሁበት